እንደ ግሪጎሪሳውያኑ የዘመን ቀመር በነሐሴ 2017 ነበር የብላክ ሮክ ጥምረት በመባል የሚታወቁት አምስት ወንድማማቾች ከብላክ ሮክ መንጋ ለጀግና ረመጥ በሆኑ በተረገሙ የማራ ምድር ላይ የተወለዱት። የማራ ምድር ያ አንበሳ ከከብቶች ከብት ያነሰበት ምድር፣ የማራ ምድር ያ ንጹህ አናራዊት ላይ የተወረወረ ገዳይ ቀስት አድማሱን የጋረደበት ምድሪቱን ያጸለመበት የማራ ምድር ያ የአዳኞች ጦር ለሸከም የከበደበት የአንበሶች መካነ መቃብር። የአምስቱ ብላክሮኮች አባት የሆኑት ቀደምቶቹ ብላክሮኮች መንጋውን መከራና ስቃይ ነውር ሰውት ላይ መለሱ ሄዱ። የመንጋው ገዢዎች አንድ በአንድ እየተሰበሩ ሲወድቁ የተመለከቱት አምስት ወንድማማቾች ገና በሁለት ዓመት ዕድሜያቸው ከተቀበሩበት የአባቶቻቸው ፍርስራሽ ውስጥ ትቢያ እያራገፉ ተነሱ። ከእናቶቻቸው ጎን ተሰልፈው አደን ላይ ተሰማሩ። አደን መዋላቸው ባልከፋ፣ የታደነውን ግን እኛው ብቻ በልተነው እንሞት አሉ። ያ ጊዜ ለመንጋው ቀላል አልነበረም። ዝናቡ ሸሽቶ የማራ ምድር ከግዳይ ሲነጥፍና ምድሩ ላይ ጥቁር ሞት የሚባሉት ጎሾች ብቻ ሲቀሩ መንጋው በጠን ይፈ ተናል። ረሃብ በሆዶች ላይ ጨክናል። የመንጋው ሴቶች ጎሽ ለመጣል ብልሃቱን ሳያጡ ጉልበቱን እያጡ፣ ወንድማማቾቹ ደግሞ አቅሙን ሳያጡ ከጥበቡ እየነጡ እንዲሁ ሳይሰምርላቸው ብዙ ተቸገሩ። የመንጋው ሁለት እናቶች ሌሎች ደቦሎችን ሲወልዱ የመንጋው ችግር ፍጹም ሊሆን ተቃረበ። ረሃብ በአንበሶቹ ላይ ከነ ሙሉ ሰራዊቱ ዘመተ። በሚያዛጉ አፎች ላይ የተዘባበተ ይህን የነበረ አምስት ወንድማማቾች ለውንብድና ቆርጠው የተነሱት መንጠቅ ሌሎች ያደኑትን በጉልበት መቀማት። ታዳጊዎቹ ግዳይ ለመንጠቅ በመጀመሪያ የሄዱት ንጉሳን አንበሶች ጋር ነበር። ወይ አለማወቃቸው! ልቦናን የሚያበሩ ጥሩ ጥሩ ቡጤዎችን ተቀብለው እያላዘኑ ተመለሱ። በመቀጠል ከረጃጅሙ ሳር መሃል አድፍጦ ጅቦች ጎሽ አዳክመው እስኪጥሉ በትዕግስት በመጠባበቅ ከጅቦች በኃይል መቀማት ያዙ። ቀለብ የሚቆርጡላቸው ጅቦች ሰርክ አይገኙምና ራሳቸው የጎሹን መንጋ እየተከታተሉ የጎሽ ጥጃዎችን መመንተፍ፣ ከመንጋው በእርጅና አሊያም በሕመም የሚነጠሉትን ጎሾች በተቀናጀ ኃይል መዘርገፍ ጀመሩ። እያሉ እያሉ በራሳቸው እያመኑ በወንድነታቸው እየተማመኑ የልጅነት መልካቸው እየደበዘዘ አስፈሪ ግርማን እየያዘ አካላቸው እየፈረጠመ ካስተውሎታቸው እየተጣጣመ መጣ። የጥገኝነት ዘመን አበቃ። ወንድማማቾቹ የተወለዱበትን አለታማ ምድር ጥለው ወደ ሰሜን ተነሱ። ይህ ሆኖ በመጋቢት 2021 ለአራት አመት ሩብ ጉዳይ ሲሆናቸው ነበር የማይዋደድ ገና የሚዋሃድ ለየቅል የሆነ አምስት አይነት አመልን በአንድ ዓላማ አስረው በማራ ኮረብቶች ላይ እንደ ጅረት ፈሰሱ። እነሆ ስያሜያቸው ኦሎሚና። ከእነሱ የወጣው ግን ከእነሱ ያልሆነው ኦሎሚና፣ ጦረኝነቱን የሚገልጽ አንድም የጠባሳ ጭረት ፊቱ ላይ አይታይም። ከወንድሞቹ ጋር አደን ላይም ሆነ ውጊያ ላይ አይሳተፍም። እዛው ራሳቸውን ቻሉን። የሱ ነገር በድንገት ተነስቶ ቱተው ዘራፍ የሚለው ሴት አንበሶችን ሲመለከት ብቻ ነው። ኦሎዊሲያዱ ኋላ ቀሪው ኦሎዊሲያዱ፣ ከፊት አይታይም፣ ቦታው ከኋላ ነው። ብዙ ጊዜ ራሱን ከወንድሞቹ ነጥሎ ባህረ ሀሳብ ውስጥ ሰጥሞ ሲቆዝም ይታያል። ኦርፐዳን ወይንም ኦሎሺፓ ግዙፍ፣ ጠንካራ፣ አደን ላይም ከፊት፣ ፍልሚያ ላይም ከፊት የሚገኝ ደፋር ፊት አውራሪ። ኦሎበር ተግ ያለው ቁጣው ገንፍሎ ዱሩን ያረሰው ድፍን ማሳይን ያንደፋ አረሰው። ከልቡ ገዳይ ምትክ የሌለው የለው የኦሎበር ልብ የምትመታው ተቆጥታ ነው። ግርግር ተፈጥሮ ጭር ሲል አይወድም። ፍልሚያ፣ መግጠም፣ መግደል የደስታ ምንጭ፣ የሕይወት ቅኝቱ ነው። የሚፋለመው ባላንጣ ቢያጣ የገዛ ወንድሞቹን ገጥሞ ሲያስጨንቃቸው ይውላል። ሎርኩሉፕ ቀዝቃዛው ወላፍን የሰከነው ገዳይ ከወንድሞቹ አነስ ኮስ ምን ይላል። በባህሪውም የተረጋጋ ፍጹም ሰላማዊ ነው። አትንኩኝ እያለ እየደነፋ የሚነሳው ሲነኩት ብቻ ነው። እሱ ለአደን ሲወጣ በማራ ምድር ላይ ተአምር ይሆናል። ብቻውን የጎሾን መንጋ ሲያተራምሰው አንድ ሳይሆን አንድ ሺህ ነው የሚመስለው። የአምስቱ ወንድማማቾች ወደ ዙፋን ጉዞ አልጋ በአልጋ አልነበርም። ፍልሚያ እምብዛም የማይወደው ኦሎሚና ዝነኛውን ዘላን ጄሲን ፍልሚያ ገጥሞ በደም ታጥቦ ወንድነቱን አስመሰከረ። አመፀኛው ኦሎቨር የሉካውት መንጋ መሪ የሆኑት የስፓይኪና የንኩሩቶ ግዛት ውስጥ ገብቶ ከንጉሳኑ ሴት ጋር ሲገለሙት እጅ ከፍንጅ ተይዞ እስኪበቀው ይወገራል። ኦሎቨር ከፍልሚያው በህይወት ይወጣል ብሎ ይጠበቅ አልነበርም። አንዱ ከላይ አንዱ ከታች ወጥረው ይዘውታል። ምንም እንኳን ኦሎቨር በጊዜው ሶስት ዓመት ታዳጊ ቢሆንም ያሳየው ጽናትና የፈጸመው ተጋድሎ ግን የሚያስደንቅ ነበር። ሁለቱ ንጉሳን የቱንም ያህል ቢጥሩ ኦሎቨርን መግደል አልቻሉም። ቢታክታቸው ይተዉታል። በ2021 መገባደጃ ላይ አምስቱ ብላክሮኮች የሮንጋይና የማጂያ ፊሲ መንጋ መሪ ሆኑትን ንጉሳን ፍልሚያ ገጥመው ድል በመንሳት በሁለቱ መንጋዎች ላይ ይነግሳሉ። በዛኑ አመት በ2021 ኦሎዊሲያዱ የተሰኘው ብላክሮክ የማጂያ ፊሲ ቀጠና ውስጥ በማሳይ እረኞች ይገደላል። አራቱ ብላክሮኮች ለሁለት ተከፋፍለው የታላቅነት ጉዟቸውን ቀጠሉ። ኦሎቨር እና ኦሎሺፓ ወደፊት እየገፉ በግዛት ላይ ግዛት መጠቅልልን ያዙ። ሎርኩሉፕ እና ኦሎሚና ደግሞ በሮንጋይ መንጋ ተወሰነው መኖርን መረጡ። ብላክ ሮኮች በነገሱ ጥቂት ወራት ውስጥ እናቶቻቸው ሶስት ታዳጊ አንበሶችን አስከትለው እነ ሎርኩሉፕ ወደሚመሩት የሮንጋይ መንጋ ይመጣሉ። የሮንጋይ መንጋ ሴቶች ሁለቱን እናቶች ሊቀበሏቸው አልቻሉም። ሁለቱ እናቶች ኪጃና ለኪጃና እና አንድ ስም ሳይወጣለት ባጭር የተቀጨ ታዳጊ ነሮንጋይ መንጋው ውስጥ ጥለው ጠፉ። ሎርኩሉፕ አድገው ስጋት ይሆኑናል፣ ይቀናቀኑናል ሳይል ታናናሽ ወንድሞቹን እነ ኪጃናን በቸርነቱ አቅፎ ከመንጋው አይኖራቸው ጀመር። ሎርኩሉፕ እጅግ አዛኝ ነው። ኦሎበሬ ገዛ እህቱን ገድሏል። እንዲሁ የተቀሩትም ስለ ታናናሾቻቸው ምንም ግድ የላቸውም። ሎርኩሉፕ በጠንካራ ክንዱ ደካሞችን ማጎሳቆል የሚወድ ግንን በሉኝ ባያም ባገነን ጨካኝ አልነበረም። ከሱ ጋር ለተወለዱት አብሮ አደግ ያደግ ወንድሞቹም ከሱ በኋላ ለተወለዱት ታናናሾቹም የማይናወጥ ፍቅር አለው። ታዳጊዎቹ ኪጃናና ሌኪጃናን ሎርኩሉፕ ባያስጠጋቸው ኑሮ የትም ወድቀው በቀሩ ነበር። የሎርኩ ሉፕ ህይወት በመከራ የተቃኘ ነበር። ከዱር ውስጥ ተፈጥሯዊ ስንክሳሮች ይልቅ በሰው ልጅ ክፋት በእጅጉን ተፈትኗል። ከማሳይ ዘላኖች የተወረወሩበትን ጦሮች ንጉሱ በደረቱ ተቀብሏል። ኃላፊነት ተሰምቶት ለግዛት ክትትል በወጣበት እግሩን፣ አንገቱን በጦር ተወግቷል። በመጨረሻም አየሩን ቀዳ የመጣች አንዲት ጦር አፉ ላይ አርፋ መለያ የሆነችውን ስንጥቃት ትማበታለች። ገና ይህን ሁሉ እርጅብኝ ከርጉሞ የሰው ልጅ ተቀብሎ ወደ መንጋው ሲመለስ በአለ ሁላችሁ ስሜት ከአንገቱ ቀና ብሎ ነበር። ብላክሮኮች በነገሱ ጥቂት ወራት ውስጥ የኦሎሚናና ና የሎርኩሉፕ ደቦሎች ከሮንጋይ መንጋ ተወለዱ። ምርጡ ወንድም ሎርኩሉፕ ለደቦሎቹ ምርጥ አባት ሆናቸው። ጎሽ ብቻውን እየጣለ ቅድሚያ ደቦሎቹንና የመንጋውን ሴቶች ይመግባል። ሎርኩሉፕ የተካነ ጎሽ አራጅ ነበር። የጥቁር ሞት ጣዕረ ሞት እንደ እሱ አይነት የጎሻ አዳኝ ማራ ከሱ በፊት አላየችም፣ ከሱ በኋላም አታይም። እንደ እነ ኦሎቨር ሎርኩሉፕን ያገነነው ጭካኔ አልነበርም። ደብዝዞ የደመቀው በአዛኝነቱ ነበር። ከልጆቹ ጋር የነበረው መስተጋብር በወንድ አንበሶች አለም የተለመደ አይነት አልነበርም። ከእሱ በፊት እንደነበሩ ታላቁ ኖች ልጆቹን አብዝቶ ወደ ራሱ ያቀርባል፣ ሊያጫውታቸዋል፣ አደን ይዟቸው ይወጣል፣ ምግብ ላይ ቅድሚያ ይሰጣቸዋል፣ ከነጣቂ ነቅቶ ይጠብቃቸዋል። በ2024 መባቻ ከማሳይ ምድር ታላቅ መርዶ ተሰማ። ሰላሳ ጅብ ብቻውን ገጥሞ የሚያበራየው ጀግና ኦሎበር በሕሊና ቢስ ሰዎች ከመንገዱ ተገታ። ከእሱም ማይለየው ወዳጁ ኦሎሺፓ ከአይኑ ርቆ የሞተውን ወንድሙን ለወራት ሳያቋርጥ ፈለገው። የማራን አቀበቶች እየወጣ ጠራው፣ የማራን ቁልቁለቶች እየወረደ ጠራው። ኦሎበር አልመለሰም። በመጨረሻም ኦሎሺፓ ብዙ ከባዘነ በኋላ እምብዛም ወደማይቀርባቸው የሮንጋይ መንጋ መሪዎች ኦሎሚናና ሎርኩሉፕ ዘንድ አመራ። የዝነኛው ኦሎበር መገደል ዓለም አቀፋዊ ተቃውሞን በኬንያ መንግሥት ሊያስነሳ፣ አያሌ ጎብኚዎች በግፍ የወደቀው ኦሎበር በሕግ ሳይነሳ የኬንያን ምድር አንረግጥም አሉ። የኬንያ መንግሥት ግን ይሄ ነው የሚባል እርምጃ ሳይወስድ ተመን የሌለውን ያንበሳ ሕይወት በአርብቶ አደሮቹ ከብቶች እየተመነ እንዳለ አለ። ኦሎቨር ፍትህ አላገኘም። ግና ኦሎቨር ከርብቶ አደሮቹ ውድ ከተባሉት ከብቶቻቸውም ከራሷ ከኬንያም በላይ ታላቅ ነው። ኦሎ ሽፓ ከኦሎ በርሞት በኋላ ሎርኩሉፕና ኦሎ ሚናን ተቀላቅሎ በሮንጋይ መንጋ ህይወትን ቀጠለ። ሆኖም ማሰስ የለመደች ነፍሱ ረፍት ነሳችው። ኦሎ ሚናን አስከትሎ መንጋውን ጥሎ ወጣ። ወጣ ማለትን አበዛ። ሎርኩሉፕ ከኦሎ ሚናም ከኦሎ ሽፓም የተሻለ ምርጥ ተፋላሚ ቢሆንም አንድም ቀን ግዛቱን ስለመከላከል እንጂ ግዛት ለማስፋፋት የሌሎች አንበሶችን ግዛት ወሮ አያውቅም። ሁሌም ከልጆቹ ጎን ነው የሚታየው። በ2024 አጋማሽ ላይ ሳር ቀጠሉ የተነሳበት መከረኛው ሎርኩሉፕ ፊቱ ክፉኛ በእብጠት ተውጦ ታየ። የፊቱን እብጠት የተመለከቱ ሁሉ ሎርኩሉፕ ይህን አይወጣውም ብለው ከልብ አዘኑለት። በዓለም ዙሪያ የሚገኙ አድናቂዎቹ ንጉሳችን ሆይ ቶሎ ሻርልን ሲሉ መልካም ምኞታቸውን በማኅበራዊ መገናኛዎች ላይ ያሰፈሩ። የእብጠቱ ምንጭ በውል ባይታወቅም በእባብ ተነድፎ አሊያም በማሳይ አርብቶ አደሮች የተመረዘ ስጋን በልቶ ሊሆን እንደሚችል ተገምቷል። በጊዜው አንበሳው ከባድ ስቃይ ውስጥ እንደነበረ የተጎሳቆለ ፊቱ ቢናገርም በህመም ማይና ድህያል ጽናቱንም ያው ፊቱ ደርቦ ይናገር ነበር። የብሔራዊ ፓርኩ የሕክምና ቡድን ተፈጥሮን ለተፈጥሮ ሳይል ጣልቃ በመግባት ለአንበሳው የሕክምና እርዳታን ያደርግለታል። ከቀናት በኋላ ብጠቱ ተንፍሶ ሎርኩሉፕ በጥሩ ሁኔታ ላይ ይታያል። ዋይልድ ላይፍ አትሪስክ ኢንተርናሽናል የተሰኘው የታዋቂው የፌስቡክ ገጽ ባለቤት የሆነው ኖዋህ ኢቫንስ ስለ ሎርኩሉፕ እንዲህ ሲል አስፍሯል። ሎርኩሉፕ እንደ ማንኛውም አንበሳ አንበሳ ብቻ አልነበርም። እሱ የምድራችን ታላቁ አንበሳ ነው። ይህን ማዕረግ ያገኙ በደን በተፈተነ የማይናወጥ ጽናቱ ነው። ሎርኩሉፕ አስከፊ የህይወት ተግዳሮቶችን በደል የተወጣ የማይበገር እውነተኛ የዱር መንፈስ ተምሳሌት ነው። ከሁሉ በፊት እሱን ወደድኩ፣ በእሱም ምክንያት አንበሶችን ወደድኩ። የሎርኩሉፕን ህይወት በማየት ስለ ህይወት ብዙ አውቅ ያለው። ጥሩ አባት ጥሩ ወንድም ጥሩ ባለመሆንን ከሱ ተምር ያለው እሱ የተስፋዬ ምንጭ ጥንካሬ መነቃቂያ ነው እያለ የንዋህ ጽሑፍ ይቀጥላል። ጥሩ አባት፣ ጥሩ ወንድም፣ ጥሩ ባል። ይህ አንበሳውን በቅርበት የሚያውቁት ሁሉ የሚሰጡት ምስክርነት ነው። 2025 አህዱ እንዳለ ሁለቱ ብላክ ሮኮች ኦሎሺፓ እና ኦሎሚና ከሩንጋይ መንጋ ተነስተው ተያይዘው ይወጣሉ። እንደወጡም ሳይመለሱ ቀናት ተቆጠሩ። የወንድሞቹ ነገር የማይሆንለት ሎርኩሉፕ የወንድሞቹ መቅረት አሳሰበው። ቢጨንቀው ተነስቶ ሊፈልጋቸው ወጣ። ቀናት በሱም ላይ ያለፉ። እሱን ለማየት ከየዓለም ጥጋጥግ የተሰበሰቡት ቱሪስቶች ጥያቄያቸው አንድ ሆነ። ሎር ኩሉፕ ሄደ። አንበሳው ከጠፋ ከቀናት በኋላ በፌብሩዋሪ 1 ወይንም በጥር 24 አንድ የሎርኩሉፕ አድናቂዎችን ልብ በሐዘን ያደባየ ዜና ተሰማ። እነሆ የአይጎሾቹ አራጅ ማሮጌ ታሎር ሎርኩሉፕ ወንድቢው በማደል ላይ ሳለ የወንድቢው ቀንድ ሆድ ውስጥ ተሽጦበት ከግዳዩ ጋር ተያይዞ ወደቃሉ። የአጋዘኑንና የንጉሱን በእጅ የተቀላናትም ጎን ለጎን አስቀምጠው የተቀረውን አካላቸውን ጅቦች ተሻሙት። የጅብ መንጋጋ ውስጥ የታየው የሚያንበሳ ገር የራሱ የንጉሱ ነዋሉን አሁን መሞቱን እናውቃለን፣ እንዲሁ መገደሉንም ደግሞም እናውቃለን። ኮርማጎሽ ብቻውን ምጥሚያስ ይዘው ጀግና በአጋዘን እንዳልተገደለ የሞተበት ቦታ አንበሶች ገብተው የማይወጡበት ህገወጥ ግጦሽ የሚከናወንበት የማጂያ ፊሲ ቀጠና መሆኑ ብቻ ገዳዮቹን ለማጋለጥ በቂ አይደለም እንዴ? የብሔራዊ ፓርኩ ኃላፊዎች ሞቱን ተፈጥሯዊ ለማስመሰል ጉም ለመጨበጥ የሞከሩት ልክ ከአንድ ዓመት በፊት በዛው ቦታ ላይ የተገደለው ወንድም ኦሎበር ያስነሳባቸውን አብዮት ስለሚያውቁ ነው። ታዲያ ደበስበሰው የቀበሩት የውሸት ፈንጅ ፈንድቶ እውነቱን በአራቱም አቅጣጫ በአድማሱ ላይ በተነው። የማራር አርብቶ አደሮች እንደ ጅብ እያስካኩ ከብቶቻቸውን ፈተው ለግጦሽ በተከለከለ መስክ ላይ ልቅ እንዲሰዱ የፈቀዱላቸው የብሔራዊ ፓርኩ ኃላፊዎች ናቸው። ከዛም ለሚገደሉት አራዊት የአዞን ባም ያነቡትም ራሳቸው የብሔራዊ ፓርኩ ኃላፊዎች ናቸው። የማሳይ ዘላኖች ባንበሶች ደም ምድሪቱን ማጥመቅ የጀመሩት አሁን አይደለም። እንደነሱ ሁሉ ቀደምት አባቶቻቸውም ያልሰለጠነ ጦራቸውን በአንበሶች ላይ ለማንሳት የዘገዩ አልነበሩም። አሁን የመፈለጉና የማጣቱ ተራ ልኦሎ ሺፓና ልኦሎ ሚና ደርሶ ከፍጥረቱ ላይ የተነነውን ወንድማቸውን ከልብ የሆነ ጥሪን ይጠሩታል። ሞቱን ማን ያርዳቸው? ምስኪን ሎርኩሉፕ ሁለት ወንድሞቹን ለመፈለግ በወጣበት ሁለት ወንድሞቹ የሞቱበት ቦታ ላይ ሶስተኛ ሆኖ ላይመለስ ሄደ። ይብላኝ ለንጉሱ፣ ያ የመብረቅ ጉማጅ የሆነው ክንዱ በግፍ ለታጠፈው፣ ይብላኝ ለልጆቹ መከታ ጋሻቸውን ለተነጠቁት፣ ይብላኝ ለወንድሞቹ አሳቢያቸውን ላጡት፣ ይብላኝላት ለማራ ወልዳ ለምትበለው ጀግነው እንዴት እንደሞተ በርግጥ አለውቅም። ከገዳዩ ፊት ሳይናወጥ ቆሞ ከመሞቱ በፊት ሞትን ቅስሙን ሰብሮ ስለመሞቱ ግን አልጠራጠርም።